ትውልድ በረከት የተሰጠነው ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑ ሁሉ በሱ መደገፍ አለባችሁ። ይህ መጨረሻ ዘመን ነው። በጣም ሞድና ጭንቃፋ በአለም ላይ አደጋ፣ ችግር፣ የተለያዩ መከራዎች የበዛበት ዘመን ነው። በዚህ ዘመን ላይ ወጣቶች ሚሳብ ገቡ እድሜያቸው ረጅም ይሆናል። በጣም ካላችሁ ይሆናላችሁ፣ ትባረካላችሁ። የሰራችሁ ሥራውን ሁሉ የሚባረከው በክርስቶስ ኢየሱስ ስም ነው። ስለዚህ ሲሰሩ፣ ሲገቡ፣ ሲወጡ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠይቁ አንኳኩ፣ ይከፈትላችኋል። ጠይቁ ታገኙ ማላችሁ ለምኑ ይሰጣቸው ይላል ቃሉ። ስለዚህ የክርስቶስ በረከትን ለማግኘት በትጋት የሚጸልዩበት ዘመን ነው። ጭንጋፋ በዘመናችሁ ሞትና ጭንጋፋ አይሆንም። ኢየሱስ ክርስቶስ ደግሞ የዓለም ብርሃን ነው፣ የትውልድ በረከት ነው። መድኃኒትና ጌታ እንደሆነ ለሌሎች በምትመሰክሩበት ትውልድና ጸጋ ለሌሎች ሁሉ መስክር። ኢየሱስ ክርስቶስ ጌታ ነው፣ ያድናት ኢየሱስ ክርስቶስ ይመጣል። ይህ የመጨረሻ ዘመን ነው። የክርስቶስ ወንጌል በጣም ከፍ ያለ መሄድ ያለበት ዘመን ስለሆነ ለሁሉም፣ በቃ በክርስቶስ ኢየሱስ ተደገፉ፣ ትባረካላችሁ። የኢትዮጵያ የወላይታ በረከት፣ የሀገራችን በረከት፣ የዓለም በረከት ራሱ ክርስቶስ ነው። ስለዚህ የዓለም ሰላም ክርስቶስ ነው። ክርስቶስን መስክሩት። ኢየሱስ ክርስቶስ ያድናል። የትውልድ በረከት ኢየሱስ ነው። በአንዱ ለሁሉ መጥቶ በመገረፉ ቁጥሉ ፈወሰው፣ በመስቀሉ ድምቅ ከኃጢአት ሁሉ ያነሳው ኢየሱስ ክርስቶስ ነው፣ የወይን ግንድ ሆኖ እኛን ቅርንጫፎች ያደረገው። አንድ አባት ልጆች ነን፣ የክርስቶስ ልጆች ነን። በሰማይ ላይ ቋንቋ፣ ሃይማኖት፣ ብሔር፣ ዘር ምናምን የለም። በክርስቶስ አንድ ሆነናት ሰላማችንን እሱ ነው። ስለ እኛ ነው ተሰቀለ። እሱ ፍቅር ነው። ወደ እሱ ተመለሱ፣ ተባረኩ። ኢየሱስ ያድናል።